ሰላም ጤና ስለ እንዴት ናቸው? ትላንትና ሌሊት በሬ ታመመ ያልኳቸው ዛሬ በጧት ሲሄድ የውላችሁ። ቀኑን ሙሉ ምግብ ሳይበላ የዋለው በሬ ትላንትና በተሰጠው መድኃኒት፣ እና በፈጣሪ እርዳታ የውላችሁ በሬው ምን እንደሚመስል አሁን አሁን ሙሉ ለሙሉ ባይበላም መነካካት ጀምሯል የውላችሁ። ስቲል አሁን እራሱ መብላት ትንሽ ይቸገራል ማለት ነው። ስለዚህ ዛሬ መድኃኒቱን እንደግመዋለን መድኃኒቱን ከደግምነው ኦልሞስት ጤነኛ ይሆናል ብዬ አስባለሁ። ይወላችሁ አያችሁ ምግብ ላይ ትንሽ ኮራ ማለት ይፈልጋል። እሱ እንዳለ ሆኖ ጧት ጧት እዚህ ቤት የምሰራውን በፋርም ውስጥ የሚሰራው ስራ ላሳያችሁ። ልክ እጧት እንደተነሳን ማይሰሩ መኖዎች ትላንትና ቀኑ ሙሉ የዋሉ ያላለቁ መኖችን ማስወገድ፣ እንደዚህ እንደምትመለከቱት እንደዚህ፣ ይሄውን ከሁሉም መኖች የሚወገድ ነው። ሽታ አለው 24 ሰዓት ሚዋለው ስለሆነ እዚህ ላይ ደግሞ መስራት ማለት ሌላ በሽታ መፍጠር ስለሆነ መኖን እንደዚህ ማስወገድ ግድ ይሆናል። ጧት ጧት እኛ ቤት የሚሰራው እንግዲህ ይሄ ነው። አሁን አስራ ሁለት ሰዓት ነው። ፀሐይ ሁላችሁ ገና አሁን እየወጣች ነው። ስለዚህ ጧት እንደተነሳን ይሄኛው ሳር ሰተን ነው ወደ ውጪ የምናወጣው። ያው በባዶ ሆድ ምጥመኖ አይሰጥም ብያቸዋለሁ። በባዶ ሆድ ምጥመኖን ከሰጠን የጨጓራ ውስጥ ያሉ ማይክሮፍሎራዎችን መረበሽ ይሆናል። ስለዚህ እነሱ ማይክሮቦች ከተረበሹ የእንስሶቹ ሆድ ይነፋል። ሆድ ተነፋ ማለት ደግሞ ጨጓራ ተረበሸ፣ አሲዶሲስ ይፈጠራል። ስለዚህ ትልቁ ነገር እንስሶች ላይ የነሱ የጨጓራውን ፒኤች መጠበቅ ነው። ሶ ጠዋት በባዶ ሆድ መሰጠት ያለበት ይህኛው ሳር ነው። ይሄኛው ማለት ነው። አሁን ሁሉም በልቷል። ቤቱ ይጸዳል፣ ከዛን ወደ ውጭ ይወጣሉ። ይህኛው የወላችው በቃ ማለት በቃ ይሄ ወደ ኖርማል ይመጣል። እዚህ ጋር እንደምታዩት እበቱ ቀጭን ነበረ። ይሄው የዛሬ ወልሙስ ደና ነው፣ ደረጃው ማለት ነው። አምስት አይነት የእበት ደረጃ ወይም ፋይቭ ታይፖስ ማኑር አለ። ከዛ ውስጥ ይሄው ደረጃ ሶስት ነው። ደረጃ ሶስት ማለት ፎሬጅ እንደ ገንፎ የወላችሁ እችኛው አንዩት አሁን እሱ ይጠላትን እኛው ኖርማል ነው። የወደኛው ትንሽ መስመር መስመር አለው። ትንሽ ደረቅ ማለት ይፈልጋል። ደረጃ አራት ማለት ነው ውሃ ያጥረዋል ማለት ነው። ትንሽ ውሃ እጥረት አለ። ያው እንደምትመለከቱት አሁን እሱ የምጥለውን እበት ማየት እንችላለን። ይኸውላችሁ እና ኖርማል ነው። እና መድኃኒቱን ከጨመርኩለት ወደ ኖርማል ይመጣል ማለት ነው። ሶ ጧት ጧት ምን ስራው ስራ ምንድን ነው? እንዲህ ሳር እንሰጣለን። ይኸውላችሁ ጧት ስንነሳ ሁሉም መኖ ጨርሷል። ይሄው ይኸውላችሁ፣ አንድ መኖ የሚባል የለም። ለዚህ ሙሉ ስበሉ ነው ያደሩት። አንድ መኖ የለም? የዚህኛውንም ላሳያችሁ ይሄው እዚህ ውስጥ ምንም መኖ የለም። ጠዋት ላይ ምንም አይነት የምጥን አይነቶች በባዶ ሆድ አይሰጥም። ይውላችሁ አሁን ካስራ ሁለት ሰዓት ወደ አንድ ሰዓት እየሄደ ነው። ምንም አይነት መኖ የለም? ሁሉም ያመነዥጋሉ። አሁን ቀጥታ ወደ ምንድነው ምን የምናወጣቸው? ወደ መዝናኛ ቦታ እስከ አራት ሰዓት ማዝናኛ ቦታ ይቆያሉ። እዛ ከቆዩ በኋላ እስከዛ አሁን ኦልሞስ ቤቱ ጸድቷል። ቤቱ ከጸዳ በኋላ ቀጥታ የሚሰራው የእነሱ መኖ ነው የሚሰራው ማለት ነው። እነሱ መኖ እንሰራለን፣ ውሃ እንቀይራለን። ይኸውላችሁ አሁን ይሄ ውሃ ተበላሽቷል። ውሃ ውሃ ይቀይራል። ውሃ እዚህ ጋር አለ። ቤት በኩል ነው የምንቀይረው በዚህ በኩል ፈሳሻለሁ አያችሁ፣ በዚህ በኩል በዚህ በኩል ውሃውን እናፈስና ውስጡን በቀጥታ እናጥባለን። የኛውን ቀይራለን መንኖን ሰጣለን። ስለዚህ እነዚህ አሁን የት ነው ሙሉት መሰላችሁ? ወደ መዝናኛ ቦታችሁን ላሳያችሁ፣ ቆይ ቀጥታ። ከዚህ ከወጡ ገና አሁን የጠዋት ፀሐይ እየወጣች ነው፣ እያያችሁት እንዳለው ማለት ነው ቀጥታ እዚህ ይመጣሉ። እዚህ ጋር መዝናኛ። እዚህ ጋር እያንዳንዱ በሬ እዚህ ውስጥ እንደዚህ ይታሰራሉ። ይውላችሁ ይህኛው የዚህኛው በረት ነው ማለት ነው። እዚህ ጋር እስከ 60 ሰዓት ይቆያሉ። ሁሉም ይውላችሁ። ሁሉም በዚህ ጫፍ እንዲህ ይደረደራሉ። ይላችሁ። አሁን ሰዓት ኦልሞስት አንድ ሰዓት ነው። ሁሉም እንዲህ ይወጣሉ ማለት ነው። ይወላችሁ ቀጥታ ወደ መዝናኛ። አሁን ቤታቸው ይጸዳል። እነሱ አሁን ባደሩበት አይውሉም ማለት ነው። እስከ አራት እስከ አምስት እዚህ ይቆያሉ። እያንዳንዳቸው የራሳቸው ቦታ አላቸው። ይወላችሁ አሁን ይሄ ንጹህ አየር ማግኛ ጊዜ ነው። ይኸውልህ ጀንበሯ ገና ነች። ፀሐይ ገና እየወጣች ነው። ሶ እዚህ ጋ እያንዳንዳቸው እዚህ ይሆናሉ ማለት ነው። አሁን የዚህኛው ሽል ሁሉም ወደዚህ ይወጣሉ። ይሁን እንግዲህ አሁን እዚህ ጋ ምንድነው የሚያረጉት? ፀሐይን ይሞቃሉ፣ ይፍታታሉ፣ ቫይታሚን ዲን በደንብ ያገኛሉ። የብሌ ሰርኩሌሽን በደንብ ይሄዳል። አዲስ አየርን ይወስዳሉ። የነዚህ በሬዎችን ለውጥ ማየት ከፈለጋችሁ መጀመሪያ አካባቢ እንደገቡ የዛሬ የዛሬ ወር አካባቢ የለቀቅኳቸውን አንድ በአንድ መታሰር አለባቸው። ለምንድን ነው አንድ በአንድ የምናስራቸው መሰላችሁ? ሌሊቱ ሙሉ ሲያመነጅጉ ነው ያደሩት። ስጋ እየጨመሩ ነው ያደሩት ኢነርጂ፣ ይሄ የበሉት ምግብ በቀጥታ ወዴትም ሉዝ እንዳይሆን ወዴትም እንዳይጠፋ ገባችሁ? አሁን ዝም ብለን ከለቀቅናቸው እርስ በርስ ይጋጫሉ፣ ይወጣሉ ይዘላሉ ኢነርጂ ያባክናሉ። እኛ እንፈልገው ደግሞ አንድ ኢነርጂ እንዳይባክን ነው። አንድ ኃይል እንዳይባክን ነው። አሰው አንድ ማንድ እየታሰበ ነው። ከዚህ ጋር ይወቆ አንድ ባን ላሳያችሁ። እዚህ ጋር ይሄ ታስረዋል። ኦልሞስ ፀሐይን እየጠበቀ ነው። ይሄኛው ደግሞ ካሁኑ ስጋው ክምር ሆኗል። ይይወት እዚህ ጋ ታስሯል። ወዴትም መሄድ አይችልም። ወዴትም መጋጨት አይችልም። እዚጋ ፀሐዩን ይሞቃል። ስታስሩ ግን እንዳታሳጥሩ መተኛት እንዲችሉ። በኋላ ፀሐይ በደንብ ስወጣ ምናልባት ሊያቆየኝ ይችላል። አሳያችኋለሁ። ልክ እንደ ሞተ ከብት ነው ዝር ብሎ የሚተኙት ምን ነው ከተሰራ በኋላ? አምስት ሰዓት ይገባሉ ከዚህ ፀሐይን ጠግቦ ስለሚገቡ ቀጥታ ምግቡን በደንብ ይበሉታል። ውሃ አጠገባቸው አለ እና ከበሉ በኋላ አምስት ሰዓት የገቡት እስከ ሰባት ሰዓት ይበላሉ፣ ቀስ በቀስ ይበሉና ሆዳቸውን ከሙሉ አሁን የዚህኛው ሆዲው ተይውላችሁ እዚህ ጋር እዚህ ጋር ጎርገድ ብላለች። ምግብ ውስጥ የለም ማለት ነው። ለሊቱ ሙሉ ሲያመነጅክ ስለአደረ አውሳር ተሰጥቶታል። አሁን ሪላክስ ማድረግ ብቻ ነው ከነሱ የሚጠበቀው ማለት ነው። ጀርባዋን ይውላችሁ፣ ጀርባዋን ቀጥታ ለፀሐይ ነው የሰጠችው? ለምንድነው? እንደው የመጣው ፀሐይ ሁሉ እሷ ላይ ነው የሚወርደው። ለዛ ነው ሙቀቱን በጣም ፈልጋ ነው። ኦልሞስት አሁን የጠዋት ነው አንድ ሰዓት ከሩብ አካባቢ ነው አሁን እና ይውላችሁ እንዴት ወደ ፀሐይ ዞሩ እንደሚቆሙ እነዚህ ዝም ብላችሁ ተመልከቱ። ይውላችሁ ሰላማዊ ህይወት ውስጥ ነው ያሉት። አያችሁ፣ እርስ በራስ ነው የምላላሱት። ይሄኛውን ህይወት እዛ ጋር አሁን ፀሐይ እየፈለገ የላችሁ። በቃ አሁን ጀርባውን ለፀሐይ ሰጠ። ከዛ በኋላ ይሄ አሁን ከዚህ በምንም ታምር እንግዲህ አይነሳም። ስለዚህ የምታደልቡ ሰዎች በአንድ ቤት ውስጥ እፍን አርጋችሁ አትዋሉ። እንዴ ትንሽ ወጥቶ አየርን መናፈስ አለባቸው። በምግብ ብቻ አይደለም ወፍረው። በቃ ትልቁ ነገር መስራት ያለብን ምቾት ነው። ምቾት ላይ ደግሞ ምግብ ካለ ከብቱን ይደለዋል ማለት ነው። ከብቱ ከደላው ማይወፍርበት ምንም አይነት ምክንያት የለውም። ይሄ ማለት መድኃኒት ታስፈልግ ምን አስፈልግም እያልኩ አይደለም። ሶ ትልቁ ነገር ምንድነው? ምቾትን መጨመር ነው። ምቾትን ከጨመር ፕላስ መኖ ትጨምራለህ። ከዛ መድሃኒቶችን እንጨምራለን። ከዛ በኋላ የምንፈልገውን የስጋ መጠንን በሬዎቹ ላይ መስራትና ማምረት እንችላለን እላችኋለሁ። መልካም ስራ ቀን ይሁንላችሁ።